ሴቶች ከተረጅነት ተላቀው በኢኮኖሚ ተጠቃሚ እንዲሆኑ ለማስቻል በትኩረት ሊሰራ ይገባል ተባለ። የዓለም አቀፍ የሴቶች ቀንም ምክንያት በማድረግ በቡልጋ ከተማና አንጎላና ጠራ ወረዳ በስራቸው ውጤታማ የሆኑ ሴቶች የሰሯቸው ስራዎች ተጎብኝተዋል። ወንዲፍረው ዘውዴ 240 ሚሊዮን ብር ወጪ ፋብሪካ የገነቡት ወይዘሮ አቻሜለች ተስፋዬ ተሳዬ በቡልጋ ከተማ አስተዳደር በ350 ሺህ ብር ካፒታል ጀምረው አሁን ላይ ሰባ ለሚሆኑ ሰዎች የስራ ዕድልም ፈጥረዋል። እናም አርያነታቸው የጎላ ነው። እሳቸውም እዚህ ለመድረስ ብዙ መስዋዕትነትን መክፈል ያስፈልጋልም ይላሉ። ከወንድም ሴት ይበልጣል ነው መል መስዋዕትነት ከከፈለ ሴቶች ኃላፊነት መሸከም ይችላሉ። ሁሉንም ልጅም አሳድገው ስራም ሰርተው ተምረው እኔ እያስተማርኩ እየተማርኩ ነው አዲስ አበባ የቆየሁት። ችግር ሲመጣ ደግሞ ተጋፍጬ ባለቤቴን ተክቼ ልጆችን ይዤ ነው ወደዚህ ስራ የገባ ነው። ቤታችን ውስጥ ነበር የሚሰራው በትንሽ ሰርቪስ ቤት። ከዛ አድጎ ነው ይህም ቦታ ወስደን ያሳደግ ነው። አሁን ትልቅ ደረጃ ላይ ደርሷል። ሴቶችን የኢኮኖሚ አቅማቸውን እንዲገነቡ ትኩረት ማድረግ ላይ መስራት እንደሚያስፈልግ የአማራ ክልል አደጋ መከላከል እና ምግብ ዋስትና ኮሚሽን ምክትል ኃላፊ ወይዘሮ ሰርክአዲስ አታሌ ተናግረዋል። ይህንን ያሉት ከክልሉ የተውጣጡ ልዑካንን ጨምሮ የሰሜን ሸዋ ዞን ሴት የስራ ኃላፊዎች በቡልጋ ከተማ አስተዳደር በአንጎለላ ጠራ ወረዳ ምሳሌ የሆኑ ሴቶችን በጎበኙበት እለት ነው። ምን ያህል ገቢ ብንሰጣት፣ ምን ብትሰራ፣ ልጆቿን በምግብ ራሳቸው ልታስችል ትችላለች የሚለውን ታሳቢ አድርጎ እውነት እናቶች የጥበብ ባለቤት መሆናቸውን ያላቸውን የእጃቸውን ጸጋ ትንሿን ማበርከት እንደሚችሉ ያበረከቱትን ደግሞ ለሌላው ሞዴል በመሆን በቅንነት ያተረፉትን ነገር ሌሎችም እንዲያተርፉበት በማድረግ ረገድ ሞዴል የሆኑ ሰዎችን አይተናል፣ በኢንቨስትመንት የተሰማሩ ሴቶችን። እናም በአንጎለላና ጠራ ወረዳ ጨኪ ቀበሌ ለሴቶች አርአያ የሆኑ ሴቶች ተጎብኝተዋል። ሶስና ቃልኪዳና ጓደኞቻቸው ይባላል።

ከአስር ብር ማን ይገዛል? ቁጭ ብሎ እንትን ማለት አሁን እኔ ህጻን ልጅ ይዤ ነው እንደዚህ እንትን ምለው ማለት ነው። ህጻን ልጅ አስኩኝ እየመጣው የሚሰጠው ትንሽ ልጆችን ለማሳደግ ማሳደግ ትንሽ አገኛለሁ ተመቀመጥ ብዬ ነው። ስለዚህ ጊዜን ተማሳለን መስራት ሴቶችን በኢኮኖሚ በማህበራዊና በፖለቲካዊ ተጠቃሚ ለማድረግ በቅድሚያ እናቶች በሰላሙ ላይ ትልቅ ተሳትፎ ማድረግ አለባቸው ያሉት ደግሞ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ ወይዘሮ ገበያ ተስፋዬ ናቸው። ሴቶች በተለይ ኢኮኖሚያዊ ተጠቃሚነታቸውን ሲያረጋግጡ ማህበራዊ ችግራቸውን ጭምር መፍቻ መንገድ ነው። በዚህ ደግሞ እናቶቻችን ለሰላም ትልቅ የችግር መፍቻ መንገድ ናቸው። በባህልም የመጣንበት የትኛይቱም እናት ጡት የናሽቸ እረግመሃለሁ ካለች ወንድ ልጅ የትም ቦታ ቅስቅስ አይልም። የሰሜን ሸዋ ዞን ሴቶችና ህጻናት ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮምነሽ ጋሻውጠና ሴቶች ከትንሽ ጀምረው እንዲለወጡ ከተደረጉ በኢኮኖሚ ከፍተኛ ደረጃ መድረስ እንደሚችሉ ያየንበት ነው ብለዋል። በጉብኝታቸው በግልም በማህበርም ውጤታማ የሆኑ ሴቶችን አይተናል። ከሰባ በላይ የስራ እድል የፈጠረች ሴት መጎብኘት ችለናል። ከተረጅነት ተላቀን በራስ አቅም ሴቶች ብቻ ሳይሆን ሁሉም በኢኮኖሚ ተጠቃሚ እንዲሆን ለማስቻል ቆርጠን ተነስተናል ያሉት ደግሞ ሰርካዴስ አታሌ ናቸው። እኛ ጸጋለን የሰው ኃይል ጸጋ፣ የመሬት ጸጋ፣ የከርሰ ምድርና የገጸ ምድር የውሃ ጸጋ አለን። ጸጋችንን በአግባቡ በመጠቀም ከሌሎች ተረጅነት መላቀቅ አለብን ብለን ተነስተናል። ይህን ለህዝባችንም ተረጂ የማይሆን ትውልድ ካስተሳሰብ ስለሆነ የሚጀምረው፣ አንዳንዱን ሳይፈልግም ሁሉ ስለምንገፋፋው ይህን ለማረም እየሰራን ነው።